ኬንያዊቷ ማትኪልዳ መቤንዌ እና ኡጋንዳዊ ሮናልድ ሙሶኮ በሀገራቸው ጋዜጠኞች ናቸው። ማትኪልዳ ለኬንያው ዘ ስታንዳርድ ጋዜጣ ስትዘግብ፣ ሮናልድ ደግሞ ለኡጋንዳው ኢንዲፐንደንት ጋዜጣ ይጽፋል። ሁለቱም በኢትዮጵያ የተገኙት በናይል ተፋሰስ ሀገራት ጉባኤ ለመሳተፍ ነበር። በዚያ አጋጣሚ ታላቁን የኢትዮጵያ ሕዳሴ ግድብን ጎብኝተዋል። በጉብኝቱ ወቅት ከ129 ዓመት በፊት ስለተከናወነውና የመላው ጥቁር ሕዝብ ኩራትና ድል ስለሆነው የአድዋ ድል በጠየኳቸው ወቅት ማክቲልዳ ስትመልስ ኢትዮጵያ ቀድሞውንም ከዛሬ 129 ዓመት ጀምሮ የራሷ ሴቷን ነጻነት ከማወጅ አንስቶ ዛሬ ላይም በታላቁ የኢትዮጵያ ህዳሴ ግድብ ያሳየችው የይቻላል መንፈስ ሁሌም ለመላው አፍሪካውያን ምሳሌ መሆን የሚችል ነው የሚል ነበር ሮናልድ በበኩሉ አድዋ መላው አፍሪካውያን ለልጆቻቸው የሚሰብኩትና ምሳሌው አድርገው የሚጠቅሱት ክስተት ነው ይላል አድዋ ኢትዮጵያ አድዋ ማለት የኢትዮጵያን ህዝቦችና መንግስት በኃይል ሊያንበረክክ ቅኝ ሊገዛ የመጣውን ወራሪውን የጣሊያንን ኃይል በጋራ ድል ያደረጉበትና ያሸነፉበት ድንቅ ክስተት መሆኑን አውቃለሁ። ክስተቱ ለመላው አፍሪካውያን በጣም ወሳኝ ነበር፣ ምክንያቱም ሁሉም የአፍሪካ መንግስታት ለልጆቻቸው የሚሰብኩትና የሚያስተምሩት በመሆኑ ኢትዮጵያ በፍጹም ቅኝ ካልተገዙ ሀገራት መካከል ዋና ዋና ቀዳሚዋ ሀገር ናት። በርካቶች ከ129 ዓመት በፊት ኢትዮጵያ እንዴት የጣሊያንን ወራሪ ኃይል መክታ ነጻነቷን እንዳስጠበቀች ለመማርና ለማወቅም መምጣት አለባቸው። ምክንያቱም የኢትዮጵያ ህዝብ ምን ያህል ጽኑና ለነጻነቱ እንደማይደራደር ከማወቅም በላይ የነጻነትን ትርጉም ለልጅ ልጅ የማስተላለፍን አቅም መገንዘብ ስለሚያስፈልግ አሁን ላይ ደግሞ እየተሰራ ብ ሚገኘው የአባይ ግድብ አማካኝነት ኢትዮጵያ ራስዋን እየቻለች ስለመሆኗ ዋና ማሳያ ነው። ምክንያቱም ከሌላው ዓለም ያለምንም ብድር እርዳታና ድጋፍ ነው ግድቡን የሚሰራው። ማትኪልዳ ስትቀጥል ኢትዮጵያ ከአድዋ ድል ጀምሮ እስካሁን ነፃነቷን አስጠብቃ ስለመቀጠሏ ማሳያ የሆነው የህዳሴ ግድብ በተለይ በተፋሰሱ ሀገራት በኩል ሁሌ በችግር ላይ ብቻ ትኩረት ከማድረግ የመፍትሔውና የልማቱ አካል መሆን እንደሚቻል ማሳያ ስለመሆኑ እንደኛ ላሉ ጋዜጠኞች ጭምር ገንቢ የጋዜጠኝነት አካሄድንም እንድንከተል የሚያግዝ ነው ትላለች። እንደማስበው ይሄ ገንቢ የጋዜጠኝነትን አካሄድ ለመከተል ለጋዜጠኞችም ጭምር በጣም ጥሩ ጠቀሜታ አለው። ምክንያቱም ሁሌ የምናወራው የናይል ተፋሰስ ችግርን ብቻ ነበር። አሁን ላይ ግን ኢትዮጵያ በአባይ ላይ የምትገነባው ግድብ ከድህነት ለመውጣት ብቻ ሳይሆን የመፍትሄው አካል መሆን እንደሚቻል ማሳያ ነው። የታላቁ የኢትዮጵያ ሕዳሴ ግድብ መላው ኢትዮጵያውያን በጋራ መስዋዕትነት የከፈሉለት ሕያው ዳግማዊ አድዋ ሆኖ በጉባ ተራሮች ስር ታትሟል። አፍሪካውያን ያኔ በነጭ የበላይነትና ቅኝ ግዛት ስር በነበሩበትና በሚማቀቁበት ወቅት ኢትዮጵያ ነጻነቷን በልጆቿ ውድ ሕይወት እንዳስከበረችው ሁሉ ዛሬ ላይም ከችግርና ከተረጅነት በመላቀቅ የኢኮኖሚ ነጻነቷ ጭምር ለአፍሪካውያን ተስፋና ምሳሌ መሆን በሚችል መልኩ ሕዳሴ አሁንም የኢትዮጵያውያን ዳግማዊ አድዋነቱን ያረጋግጣል። 129ኛው የአድዋ ድል ሊከበር ቀናት የቀሩትን የድል በዓል አስመልክቶ ሀሳቡን ያጋራኝ ሮናልድ የአፍሪካን ታሪክ ሲያነብና ሲያጠና ኩራት እንዲሰማው ከሚያደርጉ አበይት ክስተቶች መካከል የ የአድዋ ድል መሆኑን ያነሳል። የአፍሪካ ታሪክ ወደኋላ መለስ ብለን በጥልቀት በምንመረምርበት ወቅት ኩራት እንዲሰማህ ከሚያደርጉ ወሳኝ ቅጽበቶች መካከል የአድዋ ድል ዋናው ነው። በወቅቱ አብዛኛው የአፍሪካ ሀገራት በቀኝ ገዢዎች ስር በነበሩበት ወቅት ኢትዮጵያ ብቻ ነበረች የመላው አፍሪካውያን ነፃነት እንደሚረጋገጥ ተስፋና ምሳሌ የሆነችን። ለዚያም ነው የኢትዮጵያ ነጻነት ስንቅ ሆኖን አብዛኞቻችን የአፍሪካ ሀገራት ቅኝ ገዢዎችን እንድንታገል አቅም ይሆነን። ሁሉም አፍሪካዊ በማንነቱ እንዲኮራ ከሚያደርጉ ዋና ጉዳዮች መካከል እንደ አድዋ ድል ያሉ ሁነቶችን ለአሁኑም ሆነ ለቀጣዩ ትውልድ በጥልቀት በማስገንዘብ ሀገሩንና የአፍሪካ አህጉርንም ጭምር ከችግር እንዲያወጣ መጣር እንደሚያስፈልግ ኡጋንዳዊ ጋዜጠኛ ሮናልድ ሙሴኬ ያሳስባል። ኬንያዊቷ ማትኪልዳ ምቤን ወይም በበኩሏ 129 ዓመታትን ሉዓላዊነቷን ሳታስደፍር የቆየችው ኢትዮጵያ እድሉን ተጠቅማ አፍሪካውያን በጋራ አብረው ሰላማቸውን እንዲያስጠብቁ ጭምር ልትሰብክበት ይገባል ትላለች።

በድሉ አማካኝነት እናንተ ከ100 በላይ ዓመታትን ሉዓላዊ ሀገር ሆኖ የመቀጠል ልምምድ ከማንም በላይ አዳብራችኋል። ያንን እድል ተጠቅሞ ደግሞ በመላው አፍሪካ ሰላምን መስበክና ማስተዋወቅ ያስፈልጋል። ምክንያቱም እንደምናውቀው አፍሪካ አሁን ላይ በግጭቶች እየተፈተነች ያለች አህጉር ናት። ያን ለመቀልበስ ደግሞ እንደ ኢትዮጵያ ሉዓላዊነትን ለረጅም ጊዜ የተለማመደ ሀገር የሰላምን አስፈላጊነት ለመላው አፍሪካ ማሰራጨት ያስፈልጋል። በተጨማሪም ዘላቂ ልማትን ለማሳካትና በሀገሮች መካከል ያለውን በጋራ የማደግ አብሮ የመኖር እሴት መስበክ ያስፈልጋል። የአሁኑ ትውልድ ከአድዋ ድል በጣም ብዙ ነገር መቅሰምና መማር ይኖርበታል። እኛም የአሁኑ የአፍሪካ ትውልድ ባለው ቅርስ ሀብት፣ እንዲሁም ታሪክና ሀገር እንዲኮራ ማድረግ ላይ ብዙ ስራ መስራት አለብን። በዚህ አህጉር ላይ የምንኖረውና ያለነው እኛ ብቻ በመሆናችን ሌላው መጥቶ አህጉራችንን እንደማያለማልን ተገንዘበን አፍሪካን እኛው ልናለማት ይገባል።